ሰላም ጤና ይስጥልን፣ ወደ ተመልካቾቻችን። ይህ የአዲስ ከተማ ኮሚኒኬሽን አዲስ ሳይበር ሳምንታዊ ዜናችን ነው። በቅድሚያም ዋና ዋናዎቹን በመርካቶና አካባቢው መደበኛ ያልሆነ የጎዳና ላይ ንግድን ስርዓት በማስያዝ በዘርፍ የተሰማሩ ነጋዴዎችን ወደ ህጋዊ ስርዓት ለማስገባት እየተሰራ ያለው ስራ በጥሩ ሂደት ላይ እንደሚገኝ ተገለጸ። የአዲስ ከተማ ክፍለ ከተማ ምክር ቤት ቋሚ ኮሚቴዎች የ2018 በጀት አመትን ግብ ተኮር እቅድ ከአስፈጻሚ አካላት ጋር ተፈራረሙ። በቀጣይ ወደ ዝርዝሩ እንገባለን። አብራችን ቆዩ። በመርካቶና አካባቢው መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ በዘርፉ የተሰማሩ ነጋዴዎችን ወደ ህጋዊ ስርዓት ለማስገባት እየተሰራ ያለው ስራ በጥሩ ሂደት ላይ እንደሚገኝ ተገለጸ። በአዲስ ከተማ ክፍለ ከተማ መደበኛ ያልሆነ የጎዳና ላይ ንግድ ስርዓት ለማስያዝ የተቋቋመው የጋራ ግብረ ኃይል እየተሰራ ያለውን ስራ ገምግመዋል። በመድረኩ የተገኙት የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ልዲያ ግርማ ኢመደበኛ የጎዳና ላይ ንግድ በመደበኛ የንግድ ስርዓት ላይ አሉታዊ ተጽዕኖ የሚያሳርፍና ለሀገርም የማይጠቅም በመሆኑ በዘርፉ የተሰማሩ አካላትን በማነጋገር ወደ ህጋዊ ስርዓት የሚገቡበትን ሁኔታ እያመቻቸ ይገኛል ብለዋል። የክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው በተለይ በመርካቶና አካባቢው መደበኛ ያልሆነ የጎዳና ላይ ንግድን ስርዓት በማስያዝ በዘርፉ የተሰማሩ ነጋዴዎችን ወደ ህጋዊ ስርዓት ለማስገባት እየተሰራ ያለው ስራ በጥሩ ሂደት ላይ እንደሚገኝ አሳስበዋል። የግንቦት ሀያ ጤና ጣቢያ ለህብረተሰቡ በሽታ መከላከልን መሰረት ያደረገ ቀልጣፋና ፍትሐዊ የህክምና አገልግሎት እየሰጠ መሆኑ ተገለጸ። የአዲስ አበባ ከተማ ምክር ቤት የሴቶችና ማህበራዊ ጉዳይ ዘርፍ አባላት በአዲስ ከተማ ክፍለ ከተማ ወረዳ አንድ የሚገኘውን ግንቦት ሀያ ጤና ጣቢያ አገልግሎት አሰጣጥ ዙሪያ የመስክ ምልከታ አካሂዷል። የአዲስ አበባ ከተማ ምክር ቤት የሴቶችና ማህበራዊ ጉዳይ ዘርፍ ሰብሳቢ ወይዘሮ ሶፊ አለሙ የጤና ተቋሙ ለህብረተሰቡ በሽታ መከላከልን መሰረት ያደረገ ቀልጣፋና ፍታዊ የህክምና አገልግሎት እየሰጠ መሆኑን ባደረግነው ምልከታ አረጋግጠናል ብለዋል። የክፍለ ከተማው ጤና ጽህፈት ቤት ኃላፊ ወይዘሮ ዘውድነሽ ፈራው በበኩላቸው በሽታ መከላከልን መሰረት ያደረገ የህክምና አገልግሎት በቅልጥፍናና ፍታዊነት ለህብረተሰቡ እንደሚሰጥ ጠቅሰው ሁሉም ጤና ተቋማት ስታንዳርዱን የጠበቀ ህክምና በመስጠት ላይ ይገኛሉ ብለዋል። የአዲስ ከተማ ክፍለ ከተማ አስተዳደር የአንደኛ ሩብ ዓመት የመንግስትና የፓርቲ ተግባራት አፈጻጸም ግምገማ አካሄደ። መድረኩን የመሩት የክፍለ ከተማው ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ አመራሩ በተቀናጀና በተናበበ መልኩ ስራዎችን በመስራቱ ተስፋ ሰጪ ውጤት እየተመዘገበ እንደሚገኝ ገልጸው በቀጣይም የፕሮጀክት ስራዎች ላይ ትኩረት ተደርጎ እንደሚሰራ ገልጸዋል። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዘሪሁን ኮርሜ በበኩላቸው በሶስት ወራት ውስጥ የመንግስትና የፓርቲ ስራዎችን በቅንጅት በመስራት ውጤት መገኘቱን ጠቅሰው በቀጣይም ግለቱን ጠብቆ መስራት እንደሚጠበቅባቸው አሳስበዋል። የክፍለ ከተማው ምክትል ስራ አስፈጻሚና የስራ ክህሎት ጽህፈት ቤት ኃላፊ ወይዘሮ ቴማር ጌታቸው በበኩላቸው ስራዎችን አቅደም በተሟላ ሁኔታ ማከናወን በመቻላችን የተሻለ አፈጻጸም እንዲመዘገብ አስችላል ሲሉ ገልጸዋል። በአዲስ ከተማ ክፍለ ከተማ አስተዳደር 18ኛው የሰንደቅ ዓላማ ቀን ተከበረ። በየአመቱ ጥቅምት ወር በገባ በመጀመሪያው ሰኞ የሚከበረው የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን በሚል መሪ ሀሳብ ያስተዳደሩ አመራሮችና ሰራተኞች እንዲሁም የፖሊስ አባላትና የደንብ ማስከበር ሰራተኞች በተገኙበት ተከብረዋል። በዕለቱ መልእክት ያስተላለፉት የአዲስ ከተማ ክፍለ ከተማ ምክር ቤት ዋና አፈጉባኤ አቶ በቀለ ጉታ ሰንደቅ ዓላማ የአንድ ሀገር ህዝብ መለያ ምልክት የጀግንነት፣ የክብር፣ የነፃነት አርማና የኢትዮጵያዊነት ስሜት ነጸብራቅ ነው ብለዋል። ዜጎችን በሌማት ትሩፋትና በስራ ዕድል ተጠቃሚ በማድረግ ተረጅነትና ልመናን ለመቀነስ ለመቀነስ በልዩ ትኩረት እየተሰራ መሆኑ ተገለጸ። በአዲስ ከተማ ክፍለ ከተማ የስራ ዕድል ፈጠራና የሌማት ትሩፋት ተግባራት እንዲሁም የተረጅነትና ልመና ቀነሳ ተግባር ያለበት የአፈጻጸም ደረጃ ተገምግመዋል። የክፍለ ከተማችን ወጣቶችና ሴቶች ስራዎችን ሳያማርጡ የተገኙትን እድሎች እንዲጠቀሙ ማድረግ አስፈላጊ መሆኑን የገለጹት የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዘሪሁን ኮርሜ፣ ያሉትን ጸጋዎችና ምቹ ሁኔታዎች በመጠቀም የስራ እድል ፈጠራን ውጤታማ በማድረግ የተረጅነትና ልመና ቅነሳ ማሳካት ይገባል ብለዋል። የክፍለ ከተማው ምክትል ስራ አስፈጻሚና የስራ ክህሎት ጽህፈት ቤት ኃላፊ ወይዘሮ እቴ ማርጌታቸው በበኩላቸው የስራ እድል ፈጠራንና የድህነት ቅነሳን ውጤታማ ለማድረግ እየተደረገ ያለው ጥረት በጥሩ የአፈጻጸም ሂደት ላይ እንደሚገኝ ገልጸው የቅንጅትና የትብብ ስራው ተጠናክሮ መቀጠል ይኖርበታል ሲሉ ገልጸዋል። ለዛሬ ያዘጋጀንላችሁ ዜናዎች ይህንን ይመስሉ ነበረ። ሳምንት ከአዲስ ሳይበር በአዲስ መረጃዎች እንገናኛለን። መልካም ሳምንት።